የምስራች የምስራች! ሰላም ሰላም፣ ውድ የተከበረችው የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ አላችሁልኝ። እኔ የምላችሁ ባለፈው ቡሩኬ ምን እንዳለ ታውቃላችሁ ማለት ነው። እኔ አለ ሁኒ ሰርፕራይዝ ግብዳለሽ ለአንቺ ብሎት ነበር። እኔም የገመትኩ ነገር የቀለበት ፎቶግራፍ ይኖራቸዋል ብዬ ነው ያሰብኩት ማለት ነው። እሱም አልቀረም። ሀይ ብዬ ደግሞ ትንት የሆነው እንዴት እንዴት እንዲያማርበት

ደስ በሚሉ የተለየ ከዚህ በፊት የሰርቶ ማያቆ ቪዲዮ ዛሬ ይመጣልላል፣ ማታ ማለት ነው። እኔቻ በስማ አሁን እኮ ገባ ገባ ሲሉ እንዲ እኔ ሆኔ ጊዜ ዝም ብለው ቶክቶክ ላይ ምናምን በቃ እንደዚህ አቀባብሮ ያውቃሉ። እንደዛ ነው ነው ብዬ ዩቱብ ቪዲዮ ለሰው ሲገባ ተፖስተዋል። እኔ አላምንም፣ እኔ አላምንም፣ እኔ አላምንም። ተምሪ ነውና ያርግላችሁ ተጋብቶ ወልዶ አራት ልጆቹ ባለፈው የሳኩ ነገር አለን። አራት ልጆቹ ፎቅ ላይ አድርጉና የታረቁ ቀን ማለት ነው። በቅርብ ጊዜ እነሱ መሀል ሁሌ ነው ሰው የሚገባ እችንችን ራሱ እየቀና ነው ሰው መሀላቸውን ገብቶ የሚንገጣብጦት ማለት ነው ሁሉ ጊዜ ማለት ነው። እና በእርግጥ የሚዋደዱ ሰው ላይ ፈተና ይበዛል። ይሄ የታወቀ ነገር ነው። ያ ሰው ደግሞ ተቃቁሞ እንደምንም ብሎ ፍቅሩን እያየ መጋፈጥ አለበት ማለት ነው። እና ሰው እነዚህ ውቃን እንደዚህ ታዋቂ ሆኖ አይደለም። ለማንኛውም እንደዚህ ለተራ ዝም ብሎ ነገር ላይ ራሱ ለሚወደዱ ሰዎች ላይ ፈተና ይለዛል። ስለዚህ ደግሞ እነዚህ ልጆች እየተገፈጡ ዛሬ ደርሶልናል። እንግዲህ መጨረሻቸውን ያሳምርልን፣ መጀመሪያ ሳይሆን እግዚአብሔር መጨረሻቸውን ያሳምርላችሁ። ለሰርጋቸውም ያውቃል ማለት ሰርግ አይደለም ቀለበት አይመስለኝም ፕሮግራም የሆነ ማስታወቂያ ነገር የሰሩ ይመስልኛል። እስቲ እናያለን። ለማንኛውም ማታም ወይ ደግሞ ማለት አሁን ቀለበት ነገር ቢሆን ሃይሚ ፀጉራን ተሰርታ ምናምን በቃ ተዘጋጅታበት ይሆናል ብዬ አስባለሁ። ሰው ሊኖረው ይችላል ብዬ ነው። ግን ለመታወ መስታወቂያ ነገር ነው የሰሩ ይመስልኛል። ግን ብጋቡ ራሱ ተጋብጦ የዛሬ ዓመት በቃ ቢገቡ ግን ሀይሚ ትምህርት አላት ይመስለኛል። ትምህርቷን እስከምጨርሰው ቡሩኬ ምን እንደዚህ አይነት ነገር ውስጥ መግባት እንደምንፈልግ አይፈልግም ይመስለኛል። እና ልጅ ቀስ ብሎ ይመጣል። ግን ቢሆንም ትምህርቷን ብጨርስ ጥሩ ነው። ትምህርቷን ጨርሷ ቀጣይ ዓመት ቢያደርጉ ሰርጋቸውን በቃ የዛሬ ዓመት የዛሬ ዓመት ሀይሚዬ የቤቢ እናት እንብላቸው የዛሬ ዓመት የዛሬ ዓመት ብሩኬ የልጆች አባት ነ። እና እኔ ደስ ብለኛል፣ ወሬም ማለት ነው። እና የአብርሃም ሚያሳር አድግላቸው። ተጋባችሁ እንደ እናንተኛ ሳንሰማ ዱባይ ሰዓት በጡ እና ደስ ስላል፣ ተመልካቾችም እንኳን ደስ አላቸው። አብሪ ዛሬ የሌለ የሌለ ምርጥ ቪዲዮ መጣለናል በሀይሚ ቤት ማታ እነ ቡሩክዬና እነ ሃይሚዬ የኔ ቆንጆ ድንቦሽ ቦሽ፣ ዛሬ የተለየ በቃ ለይታለ ቪዲዮ ይዞልን መጥቶልናል። እንግዲህ ደስታችንን የመጨረሻ ያርግልን፣ እስከመጨረሻ ያርግልን ነው ምላችሁ።